2003 ዓ.ም ምህረት ጀምሮ እነሆ ለ14 ዓመታት የታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ ደምና ላብ እየተገነባ ዛሬ ወደ ፍጻሜው እየደረሰ ይገኛል። ይህንን ትልቅ የህዝብ ተሳትፎ የነበረበትን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ኢትዮጵያ ትችላለች ወይም ደግሞ ኢትዮጵያ ችላለች ሲል የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ የመጨረሻው ምዕራፍ አስመልክቶ እንግዲህ የህዝብ ንቅናቄ መድረክ አዘጋጅቷል። በዚህም ደግሞ በተለይ በዘርፍ ያሉ በባህልና በኪነጥበብ ዘርፍ ያሉ የከተማዋ ነዋሪዎችና የኪነጥበብ ቤተሰቦች ደግሞ ተጀመረበት ጊዜ ጀምሮ እያደረጉት ያለውን አስተዋጽኦ አሁንም እስከ ጫፍ እስኪደርስ ድረስ አስተዋጽኦቸውን እንዲቀጥሉ ለማድረግ እና ለማነሳሳት ያለ መድረክ አዘጋጅቷል። እኛም እንግዲህ የአማራ ሚዲያ ኮርፖሬሽን በዚህ መድረክ ላይ ተገኝተን ስነስርዓቱን ተከታትለናል። እንደው ከአጠቃላይ ከስነስርዓቱ ውስጥ ደግሞ ለእናንተ ይሆናሉ ያልናቸው ዝግጅቶች ይዘናል ትችላለች የሚለውን ርዕስ እንደውም መጀመሪያ አልሰማሁም። ነገር ግን በግድቡ ዙሪያ ብቻ ነበር ያሉኝ። ከዛ ኤኒዌይ ስዕሉን ከዘጠና ፐርሰንት በላይ ኬክ በኋላ ኢትዮጵያ ትችላለች የሚለውን ነገሩኝ። ኤኒዌይ አይሉኝም ው ፊልም ማደርገውን ነገር ነው ያው አርት ፊልም ምታደርገው የውስጥህን ነገር ነው ኤክስፕረስ ምታደርገው። እና ከዛ ግን በዚህ ዙሪያ ሰራውኝ ስለ አባይ ግድብ የተሰጠን ሀሳብ ነበረ በዛ ሀሳብ ላይ ተንተርሰን የቁጭታችን የሚሰማንን ነገር እና ወደፊት ያለውን የአባይ ለሀገራችን ያለውን ተፅዕኖ ምን እንደሆነ ወደ እይታዊ ጥበብ ገልጸን እንድናሳይ ነበረ እንትን የተባለው እና እኔም ሰርቼ ከውድድሩ እንግዲህ የተሻለ ጥሩ ደረጃ ላይ አግኝቼ አንደኛ ለመውጣት ችያለው ማለት ሰፊ ኢነርጂ አላት። ኢነርጂውን አምና መጠቀም ከቻለች ወይ ህዝቡ ተሰባጥሮ ኢች አዘር መስራት ከቻለ ነው የማይሆን ነገር የለም። ዓለምን ማስገዛት የሚችል ኢነርጂ እንዳለን በሚለው ተነሳሽነት ነው ይሄን ሰው ላይ ሰራው። ሰው ኢትዮጵያ ትችላለች ያው ቱ ሜክ ሴንስ ከተጀመረ ዛሬ 14ኛ ዓመቱን ይዘዋል እና ከአሁን በኋላ እንግዲህ ወደ ሊበሰር ብራ ሊያመነጭ የወራቶች ምናምን ነገር ነው የቀረው መሰለኝ። እና እንግዲህ ወደፊት የሚሆነውን ነገር ነው አባይ ለኢትዮጵያ የሚያበረክተው። በፊት የነበረውን አባይ ግን ብዙ ይዞራል የሚለውን አሁን ግን አባይ ከተማ በሙሉ ኢትዮጵያን በሙሉ ያበራል፣ ያጥለቀልቃል፣ የአሳ ምርትንም ይሰጠናል ለማለት ነበር። እዛ ላይ ትኩረት አድርጌ የተሰራ ነበሩ። በንግግርም ደግሞ ሀሳባቸውን የገለጸዋሉ። በ14 ዓመት ሂደት ውስጥ ምን አይነት ስሜት አብሮን ነበር ከጅማሬው እስካሁን ወደ ፍጻሜው እስከመዳረሻው ድረስ የሚለውንም ሀሳባቸውን አጋተናል። ከህዳሴ ግድብ እንደምታውቁት በንጉሠ ነገሥቱ ጊዜ ብዙ ምኮራ ተደርጓል። ግብጾች በተደጋጋሚ ከውጪ መንግስታት ገንዘብ ኢትዮጵያ እንዳታገኝ በመከላከላቸው በሄዱበት ቦታ ሁሉ መልስ አላገኙም። እሽም አይሏቸውም፣ እምቢም አይሏቸውም። ስለዚህ እኚህ አዛውንት የሆኑት ቀዳማዊ ኃይለ ስላሴ ፕላኑን እያሰሩ እኛ ባንሰራው ልጆቻችን ይሰሩታል። በእርግጥ ያ ያሰቡት የተጨነቁበት አባይ ማደሪያ እንዲያገኝ አዲሱ ትውልድ አሁን ያለው ግድቡ እንዲገደብ ተደረገ። ይሄ ግድብ እንዲሁ በቀላሉ የሚታይ አይደለም። እኛ ግድቡ በተጀመረ በዓመት ተኩሉ ወይም በሁለት ዓመት ተኩሉ ግድቡ ድረስ ወደ ሰላሳ አርበኞች ይዘን ሄደን አይተነዋል። እዛ ሄደን ግድቡን ባየንበት ጊዜ ለመናገር ወይንም ደግሞ በምንም አይነት ትርጉም ልንሰጠው በማንችል የውስጥ ደስታ ታፍቀን ነበር። ገደሉን ስናይ፣ የሚሠራውን ስራ ስናይ እዛ ስራው ላይ ያሉት ወጣት ኢትዮጵያውያኖች በዛ ፀሐይ እየተነቃነቁ አይዟችሁ፣ በርቱ፣ ደርሰዋል እያሉ በማስጀመራቸውና ስርዓት በመስጠታቸው ይኸው ምንም እንኳን ተንኮል ኖሮበት ችግሮች ቢኖሩም አሁን ደግሞ በጠቅላይ ሚኒስትሩ የስራ አዲሱ እቅድ ያንን አሁን 98 በመቶ ለማድረስ ተችሏል። ግዳ ሲሆን እዚህ አድርሰናል። ይሄ በህዝብ ትብብር ነው እዚ የደረሰው። አባይ ውሃውን እያፈሰሰ በነፃ ለሌላ ህብረተሰብ እያበለጸገ ኢትዮጵያን እያከሰረ ነው ሲባል በዜማ በግጥም ብዙ ዓመት ተሰርቷል። እነዚህ ዜማና ግጥሞች በሚሰሩበት ዘመን ስለ አባይ ግድብ ብቻ አይደለም። ጥበባችንም እንደዚሁ የፈሰሰ ወደ ላይ እየሄደ ነው። በተለይ የኢትዮጵያ ጥበባት በአገር ውስጥም ብዙ ዋጋ የላቸውም። በዓለም አቀፍ ደረጃም ለሀገራችን የሚያመጡት ትርፍ ነገር የለም። ይህን ደግሞ አሁን የሚቀጥለው ህዳሴያችን እዚህ ላይ ማዋል አለብን እንላለን። ከዚህ በፊት አባይ ግንድ ይዞ ይዞራል ተብሎ ተጮኸ እና የዛ ውጤት ከ50 ዓመት በኋላ ነው ውጤት ያመጣው እና አሁንም ደግሞ ጥበባችን ወደ ውጭ የጎረፈ ነው እና ጥበባችን በሀገራችን ተጠቅመን ለሀገራችን ጠቀሜታ እንዲሆን ህዝባችን እንዲጠቀም እንድናደርግ ከፍተኛ ጥረት ማድረግ አለብን። የትም ሀገር የትም ሀገር ሁሉም ህዝብ አንድ ላይ ተስማምተው ይኖራል ማለት ዘበት ነው። ተፈጥሮ ሁላችንንም የተለያየ አኗኗር፣ የተለያየ አስተሳሰብ ስላለን እንደዚህ ያለ ነገር እንዳለ አድርገን ቆጥረን፣ ግን ያንንም አሸንፈን መስራት ባለበት ጊዜ መዋጋት ባለበት ጊዜ አንድ የመሆን ስራችን በዓለም የሚደነቅ ነው እና ዛሬ ሕዳሴ ግድብ ገንዘብ አስፈልጎት እጁን ኪሱ ከቶ 10 ሳንቲም የማይወጣ ለኔ ኢትዮጵያዊ አይደለም። ይህንን የምልበት ምክንያት እኛ ዛሬ ባለን አቅም ለሚመጣው ትውልድ የሚገባውን የሚያስፈልገውን መሰረቱን ጥጥን ካልሄደን ዘላለም ዓለም የፈረንጆች አሽከሮች ነው። ምን ሆነው 8100 በዛ ላይ ኪነጥበብ ባለሙያዎች ከፍተኛ ጥረት አድርገው የተሰበሰበው ገንዘብ በቢሊዮን የሚቆጠር ገንዘብ ተሰብስቧል የሚባል ኢንፎርሜሽን አለ። ስለዚህ ይሄንን ማረከቻል። ነገ ተነጓዳ ደግሞ በዚህ በስድስት ወር ደግሞ ከዚህ የበለጠ መስራት የመቻሉ አቅሙ አለን እና ይሄንን ነገር ሰርተን እስከ መጨረሻው ድረስ በጥበባችን ትግል እናደርጋለን፣ ድጋፍ እናደርጋለን የሚል እምነት ነው ያለው። እንዲሁም ደግሞ በሥነ ጽሑፍና ወይም በሥነ ግጥም ደግሞ ሀሳባቸውን እንደዚሁ ያጋሯሉ። ሁሉንም ወደ እናንተ እናደርሳለን። ግለሳ መንግሥቴ ነኝ። መልካም ቆይታ። የአሸናፊነት አርማ የዝንታለም እቅድ የዝንታለም ምኞት የዝንታለም ሩጫ የዝንታለም ግዞት የዝንታለም መሻት የዝንታለም ጉጉት የዝንታለም አምሮት የዝንታለም ቅዠት አባይ ታልፎ የተሰጠ የራስ ግን የሌላ አቅማልባ አርጎ ለባዳን ያደላ ጭፍን ያለ አባይ ጭክን ያለ ጉዳይ ጠንካራ ልባቶ ዘመን ያስቆጠረ ገና ጊዜው ደርሶ ሁሉም ውስጥ አደረ አባይ ማደሪያ ሳይኖረው ግንድ ይዞ እየዞረ የበላውን ሲያበላ ጾም እያሳደረ ለባዕዳን አዳቶ ወገን ያስመረረ ከውጭት በላይ ቁጭት ውስጣችን አኖረ አባይ ኮ ነጓጅ ነው ሁሌም መንገደኛ አባይ ኮ አውራ ነው ደፋር ነው አርበኛ አባይ ባለቅኔ አባይ ዘለሰኛ አባይ ለቤት ቀጋ ለባዕድ ምቹ አልጋ አባይ እንቆቅልሽ ሁሉን ትቶ መናኝ ለጽድቅ ያልተገዛ ኮንኖ አስኮናኝ አባይ ህብረ ብሔራዊ ክብር ህብረ ብሔራዊ ቀመር ለትውልድ ያኖረ ኩምጥጥ ያለ ብርቱ መልስ የአብሮነት ምንዳ ህዳሴ ነበረ። ህዳሴ ቋንቋ ነው የሁሉም መግባቢያ ባለደም ቀለም ነው የታሪክ መጻፊያ በዓለም ታሪክ አምባ ሰንደቃችን ልቆ በበርካቶች ህብር ጠንካራ ሰንሰለት ትርጉሙ ረቆ ህዳሴ አርማ ነው ብሔራዊ ኩራት ህዳሴ ተስፋ ነው አሻግሮ የሚያዩበት ህዳሴ ውህደት ነው የተጋመድንበት ህዳሴ ህብረት ነው የጥንቱ ትስስር የተሰናሰልነው ነው የተጓዘ ቅምር ድህነትን ንዶ ሀገር ያበለፅግ የእውቀትን ፈርቀዶ በተዋበው ህብር ደመቀ ህዳሴ በአባይ ላይ ከብዶ የወረስነው ጀግንነት የታጠቅነው ወኔ የልማት አርበኞች አርጎናል ወገኔ የአብሮነት ልኩ ሰምና ወርቅ ውህድ ህዳሴን ሲያሳካ ልማት በየፈርጁ ልምላሚው መስኩ እድገት ነበር ለካ። በእሳት ተፈትነን ነጥረን ያወተናል ፍሬ እያፈራን ማደጉን መርጠናል። ከታደልን ዘመን ማማሪያ መድመቂያ በራችልን ሀገር በራች በሕዳሴ ትልቋ ኢትዮጵያ የብር ጥምረት ማማ የኛነት ማስጌጫ የእኛው መለወጫ ክብራችን አንቺው ነሽ። የአሸናፊዎች አርማ ማሳያ መግለጫ እልል በይ ሀገሬ እልል በኢትዮጵያ። እልል በይ ሀገሬ እልል በኢትዮጵያ። ከንቁ አልማዝ ብለጭ በከዋክብት ጉባኤ በዓለማት ዙሪያ እናንት ጀግና ልጆች አድምጡኝ ባካችሁ ሕዳሴ ህሉናዬ ክብሬ ነው ብላችሁ ትልማችሁ ረዥም ዝናር ማንገቻችሁ ወኔ ራእይ ሰንቆ ሰንደቅ አሲዟችሁ የስኬቱን ምስጥር ትጋት ነው ሲላችሁ ባጠረ ጊዜ የገዘፈ ስኬት እያስጨበጣችሁ እንዴት አንመካ እንዴት አንመካ እንዴት አንኩራባችሁ? ዛሬ አልን በእዳሴው ስኬት ድምቅምቅ ብለናል። በተባበረ ግን ሀገርን ከፍ አርገን ለዓለም አሳይተናል። ችግሩን ተጋብጠን ትውልድ አዘምንን እድገት ለውጥ እንዲታይ እንዳንድ ሰው ሆነን በአብረውነት ጸንተን ከታሰበው ፈጥነን ተባብረን በመስራት ከደመቀው ደምቀን ቃል ኪዳን ሳይታጠፍ አደራም ሳይበላ የዳሴው ግድብ በእኛው ልጆች ጎላ ይውለብለ ከፍ ብሎ የአሸናፊነት አርማ ይብራ ይድመቅልን የድል ሰንደቃችን የልማቱ ቃስማ ፍንቱ ይበል ይውጣ ይፍካ ወጋገኑ የድል ፍሬ ይዞ የመጣው ካሁኖ የአገር ልጆች ኩራት የትውልድ ምልክት፣ ህብረ ብሔራዊ አርማ የሺህ ዘመን ሐውልት፣ የኢትዮጵያዊነት ደም፣ የሀበሻነት ትርጉም ተግቶ ማጥፋት ሆኗል ድህነትን፣ ደጉም እድገት ብልጽግና ሆንና ገዝላችን እድገት በልጥብና አሁን እናገድላችን ውጣውረድ አልፈን ሊፈታ ህልማችን ተቃርቦ አየ ነው ሊሆን ዘክራችን የሆነ ህዳሴ የሆነ ክብራችን የሆነ ህዳሴ የሆነ ክብራችን ትርጉመ ህዳሴ መቼም አያት ባለበት ቤት ታሪክን በማድመጥ በማደግ በተረት የወግ አተራረክ ያለፈ የቀደመ ልማድና ሁነት ጠንቅቆ ለማወቅ ምቹ አጋጣሚ ለሚተርከውም በትዝታ ኋሊት መኖር በድጋሚ መሆኑን በሚገልጽ መሆኑን በሚገልጽ በአንዲት ትንሽ ጎጆ የወንዳያትና አንዴ ልጅ ልጅ ቆንጆ እንደተለመደው በተራ በተራ እንደ ዘመናቸው ወጉን ያወጋሉ ባለፈው ተነስተው በዛሬ ያርፋሉ ታዲያ በዚህ መሃል ታዲያ በዚህ መሃል አያት ወጉን ትተው ጥያቄ ጀመሩ፣ የልጅ ልጅን ማድመጥ እውቀት ሊያጣሩ የነገሩት ሁሉ በልብ መከተቡ በዝነ ልቦና ሰርጾ ማደሩ ያወጉትን ሁሉ ጠልቆ መረዳቱ ሊያረጋግጡ ጥያቄ ጀመሩ፣ ከታሪክ ከተረት እያሰባጠሩ የልጅ ልጅ ጎበዙ ሁሉንም መለሰ። አያት ተደሰቱ፣ ውስጣቸው ታደሰ። በል አንዲት ጥያቄ በል አንዲት ጥያቄ የምትሆን ማሳረጊያ ለዛሬው መማማር የምትሆነን መዝጊያ እጅግ የቀለለ እጅግ የቀለለ ከቅርቡ እውቀት ከአንተ ዘመን ታሪክ አንዱን ልጠይቅህ በማለት እኛያት በማለት እኛያት ጥያቄው ቀላል ነው ስያሜ ስናገር አንተ አብራርተኸው አሉ ምን እንደሆን ለኔ መናገር ነው። እሺ በል የኔ ልጅ፣ ህዳሴ ምንድን ነው? የልጅ ልጅ ተገርሞ ከልቡ እየሳቀ ይሄ ነው ጥያቄው? መልሶ ጠየቀ አሁና፣ እኔ ልጅ ቀላል ነው ብዬ አለው ታውቀዋለህ ብዬ እኔም ጠቀሻለሁ። አዎ የኔ ጥያቄ ህዳሴ ምንድን ነው? ያያቴ ነገር ህዳሴ ግድብ ነው ታውቀዋለህ፣ እያል አያውቅም ብለ ነው የመለስ። ሁል መልሱን አውቀዋለሁ ብሎ ከማለቱ አህያት ቀበል አርገው ልክ ነህ በስሙ፣ እሱማ ግድብ ነው፣ ግን በደንብ አድምጠኝ። ህዳሴ ምንድን ነው? እህ ነገርኩህ አይደለ፣ ህዳሴ ግድብ ነው። እሺ ደስ ይበል፣ ትንሽ ላስተካክለው በአባይ ተመስርቶ በሀገራችን ያለ በኢትዮጵያ የሚሰራው ለሁሉ ያማከለ እንኳን እኛም ብቻ ዓለምን የሚስብ እኛው በኛው ሆኖ ለእኛ የሚገድል በብዙ የሚጠበቅ የሀገር ሀብት የሆነው በግንባታ ያለ ታላቁ ግድብ ነው። አያት የልጅ ልጅን በአንክሮ እያዩ አላንዳች ንግግር ለደቂቃ ቆዩ። ልጅን በመጓጓት ደግሞም በመገረም ከግድቡ ውጭ ሌላ መቅስ አይኖርም። በልስኪ ንገርኝ ያልኩትን አይደለም ብሎ ጎተጎተ ብሎ ጎተጎተ። በምላሽ ሊደመም አያት ተናገሩ አያት ተናገሩ፣ ቃል ወጣ ካፋቸው የህዳሴን ትርጉም ሊያስረዱ ዘርዝረው። በል አድምጠኝ ልጄ በል አድምጠኝ ልጄ፣ ይህ ህዳሴ ማለት አንድም እርከን ሲሆን፣ ሁለትም ስፌት ነው። ሶስተኛ ጥያቄን በአግባቡ የሚመልስ በሽፍን የኖረን መላሽ ነው ለትውልድ ለተቀረው ዘመን። እናማ የኔ ልጅ ህዳሴ እርከን ነው። ከእርከንም ድርድሩ ጠብቆ የተካበው የአብሮነትን ሚስጥር የታሪክን ዳራ የሀበሻ ግዛትን የአገርን አደራ በአንድ አጠላልፎ ዘር ሀረግ ሳይጠራ አንዱም ሳይመዘዝ በአንድ እንድትጠራ የአንድነት ስሜት ጠብቆ ለመኖር ብሔራዊ እኔነት እንዳይሸረሸር ሀገራዊ ስሜት በዘመናዊነት በጎሳ በየጎጥ በየዘር ልዩነት ከኛ እንዳይከላ እንዲኖር በጽናት የሚጠብቅ እርከን ነው ህዳሴ ማለት። አንተዋ አበባዬ፣ አንተዋ አበባዬ፣ ህዳሴ ስፌት ነው ካክርማ ካለላ በደንብ አዋህደው ባለሙያ ሴቶች በወጋ በጅተው ሰፍተው እንደሚሰቅዱት ልዩ እደ ጥበብ ጀምሮ እስኪጨርስ በአዙሪት ክበብ በአግባብ ተሰድሮ እንደሰሩት መሶብ ልክ እንደ ወስከንቢያ ወይም እንደ እርጎ ዘር ብሔርን ሳይለይ ሁሉም ሁሉም ተረባርጎ በአንድ አይነት ዝማሬ ተነስቶ በደቦ ሀገር ሀገር ሸቶ ሀገር ሀገር ሽቶ የሚሰራው ጥበብ በሁሉ ለሁሉ ያለ አንዳች ገደብ ተሳትፎ ውሎበት ልዩነት አስወት አክርማና አለላ እንደሰራው ስፌት ልዩ ቀለም ሰጥቶት የብሔር ልዩነት የደመቀ ስራ ስብጥር ያስዋበው የብሔር አለላ የኢትዮጵያ ስፌት ነው። ደሞም አለሜዋ ቀደምት አባቶቼ እኔ መሠረቶች ያነጹት ያቆሙት የሰሩት ስራዎች እያለ በኋሊት ለዓለምም ለትውልድ አንድ እንኳ ሳያክል እሱ አንዳች ሳይወልድ በመተረክ ብቻ ዘመኑን ለፈጀ በኋለኞች ስራ ራሱን ላወጀ ለቅርብ ዘመን ትውልድ ከቀደምት አባቶች ከተረፈ ስራ ቅሪት አሻራዎች ይዞ ከመተረክ ባለፈ ለትውልድ፣ ለሀገር፣ ለዘመን ከሱ የሚወለድ ምን ስራ ሰርተሃል የሚናገር ተግባር ለሚለው ጥያቄ ድርሻውን ለማኖር በሌሎቹ ስራ የኋሊት እንዳይኖር አንገቱ እንዲቀና ልቡም እንዲሞላ እሚያደርግ መልስ ነው የተግባር ሽለላ። እናማ የኔ ልጅ ሕዳሴ እርከን ነው ትስስር ጠባቂ፣ ሕዳሴ ስፌት ነው ከህብር ፈላቂ፣ ሕዳሴ መልስ ነው ለትውልድ ጠያቂ። እናማ የኔ ልጅ ሕዳሴ እርከን ነው ትስስር ጠባቂ። ሕዳሴ ስፌት ነው ከህብር ፈላቂ። ሕዳሴ መልስ ነው ለትውልድ ጠያቂ። አመሰግናለሁ። ያው ርዕሱን ከዚሁ ነው የተዋዝኩት። ኢትዮጵያ ችላለች አርግፋ ስትልለት አፈር የሚያነከትበትን መንጋጋ ቃል ገባ አባይ መርፌ ወሳንሳ ለማንሳት ፉክክር የከፈተውን የችጋር ቤት ሊዘጋ ያለ አገሩ ላይዘምር ያለ ቅኝት ላይከረክር ያለ አሻራ ዳግም ላይኖር አባይ የውሃው እሳት ረመድ ፈንጅ በእድሜ ማገዶ ነግዶ ከልባችን ውስጥ የማያረጅ። የችግሯን ሰንኮፍ አፍራጭ የተስፋ ልጅ ወላጅ አማጭ የሚሊዮኖች ማሰሪያ ልጥ የአንድነትን መጠበቂያ ማደሪያ ቆጥ የጽልመትን ግድግዳ አፍራሽ ምንዱብነትን መበቀያ ደምን አፋሽ የታሪክን ፍራሽ በጋራ ጣት አዳሽ ቀዳሽ ኃያልነትን ዳግም ምላሽ የፍቅርን አፈንቃጭ ጥርስ አውላቂ በረሃብ ደዌ ተመታን ቅሱፍ አጥማቂ የዘርን ታርጋ ፈቺ የአንድነትን ማይ አመንጪ የቂም አረምን ከልጆቿ ልብ ውስጥ አውጪ አባይ ባንድነት ደም አሰናሳይ የድህነትን ጠፍር ነቃ የገነትን አትክልት አብቃይ የወንዞች ራስ ጊዮን አባይ ፒኮሎ አባይ ወተት አባይ የሰከላው የቡሬው ለጋ ለእናቱ የቤት ቀጋ በጎርፍ ጥፉ ወለሏን የሚወጋ ለነግብፅ ድሎት ተድላ የአፈር ፍራሽ ምቾት አልጋ የጣና ማህፀን ውላጅ የሳት ውሃ አራሽ ቅባት ለግብፅ ሲናይ በረሃ ለሱዳን ሸካራ ፊት አለስላሽ ወዝ እናቱን ከሉ የሚወለድ ለአገሩ እፉኝት ወዝ! ለባዕድ ድርቅ ጭንቅላት አራሽ ቅቤ ለእናቱ ያጠቁትን ጡቶች ቆራጭ ጩቤ የጎጃም ወገብ መቀነት የፓስፊክ ልጅ ወዳጁ የሰላሌን የሸዋን አፈር አንዳጁ የወሎን የጎንደርን የጎጃምን የፊት ወዘና ወሳጁ ለሀገሩ ቃሉን ሊያስር ዛሬ ላከ ሸማግሌ ታማኝ ሊሆነ ለን ኤፍራጥስ ምሳሌ የሉዓላዊነት የጀግንነት ፊርማችን ያልሸነፍም ባይ ያድዋው ድል ቀብድ ቀሪ ክፍያ ነው አባይ። የኤፍራጥስ የጤግሮስ የልብ ወዳጅ ድንፋታው ጉራው ተቤቱ የማያረጅ እናቱን ገሎ ረቆ ሕያጅ ይሆ መንገዱን በድንጋይ እሳት ስታነድ አሰስ ጎሰስ ላያጋብስ ላምም ልምም ዳግም ላይወስድ ላይወሰልት ላይባልግ ከእንግዲህ የትም ላይሄድ ጎጥ እያዶሎዶመውን ኢትዮጵያዊነት ሊሞርድ በቃኛለ አባል ወደሏም አጥቦ መፈርማዳ ስለባእድ በቃኛ። እኛ ለመሽኮርመን ጀርባውን መላጥ በግንደሸክም እሰይ ጉሮ ወሸባ ተዳረ ዳረችው ጦቢያ ለልጇ ሞሸረችው። አባይን ለጉባ ይኸው የፍቅርን ጠጠር ጉባ ላይ አዝወር ውራ አስተባብራ ወሊያድ አባይን ለልጇ ጉባ ድራ አስቀመጠችው ሞሽራ አንሰግነነ ታላቁ የኢትዮጵያ ሕዳሴ ግድብ የጥንካሬያችን ትሩፋት ሆኖ እነሆ ወደ ፍጻሜው እየደረሰ ነው። እኛም ዝግጅታችንን በዚህ እናጠናቅቃለን። አብራችሁን ስለነበራችሁ ጠና ይስጥልን። ለፍጻሜው ያውቃል ያብቃል።